ሁለት መቶ አምሳ አራት ሺ ዛሬ ነበር የሚከፍለው። የቤት ነገራችን ይንቀሳቀሳል ስለል እሺ ብዬ ለማመን ብዬ ተቀበልኩኝ። የሆነ ትንሽዬ ሱቅ ጀምሬ ነበር። ያቺ ሱቅ በፊት አንድ ሺህ እና ከዛ በታች ነበር የምትሰራው። ያን ቀን እሁድ ነው፣ ባለቤቴ ነበረች እዛ ውስጥ የነበረች፣ ሶስት ሺህ ምናምን ነው የተሰራው። ከዛ ቀን በኋላ የዛሬ ሳምንት ነበር፣ እዳው በጣም እየቀረበ ነው። እኔ ግን ምንም የለኝም፣ የዘራሁት ሄር የለም። እዳ ሁለት መቶ ሺህ ነበር የተበደርኩት፣ ሁለት መቶ ሀምሳ አራት ሺህ ነው ዛሬ መጨረሻ ነበር። እኔ ግን ምንም የለኝም፣ አንድ ብር የለኝም። የዛሬ ሳምንት ስመጣ ከአካውንቴ ስልሳ አንድ ብር ነበረች፣ ከኪሴ ሁለት መቶ ብር ነበር። ዛሬ ነው የምከፈለው። በጣም ጭንቀቱ እንዳለ ነው። እንደመጣን እዛ አካባቢ ነበር የተቀሙትም ጸሎቱ ሲጀመር ቃል በቃል በጌታ በኢየሱስ ስም ንብረታችሁን አትነጠቁም ብሉ ነበር ድምፅ እየሰማ ያንተ ንብረት አይወሰድም። ያዋነ ሰው ማን እንደሆነ ያዛሆነ ያንተ ንብረት አይወሰድም በለው ተቀየረ በለው ማክ በጣም እየገረመኝ እኔም እንደገባሁ ስጸልይ የነበረው እሱን ነው። ንብረታችሁን አትነጠቁም ስል ደነገጥኩኝ። በሁለተኛ ላይ ጎንበስ ብላችሁ ግራችሁን ያዙና ከተከልከኝ አትንቀላኝ በል። የተናገርኩት ይበቅላል። ሶስት ጊዜ ተናገሩ ባካችሁ አለ ያልኩኝ። ሶስተኛ ላይ ስልካችሁን አንሱ አለ። ሞባይሎቻችሁን አውጡ። ክፉ ዜና ከእናንተና ከህይወታችሁ ላይ አባረራሉ ስልክ አነሳ። በዚህ ስልክ መጥፎ የሆነው ዜና ወደ አዲስ ይቀየራል። ከዛሬ እኔ መጥፎ ዜና ዛሬ ነበር አለ። አሁንም ይህ መንፈሳዊ ዓለም የመነጋገር ዓለም ነው አለ። ተናገሩ ለጌታ ተናገሩ አለ። አልቅሽ ነገርኩት፣ አለቀስኩኝ። ዛሬ ሳምንት ነው የሚከፍለው። ዛሬ ምንም 61 ብር አካውንት ላይ 2መቶ ብር ኪስ ላይ ገባን። እኔ ማታ ጸሎት ጀመርኩኝ፣ መናገር ጀመርኩኝ፣ ተናገርኩኝ ያለኝን ነገር በሚገርማችሁ ስድስት ሰዓት ጀመርኩኝ፣ ዘጠኝ ሰዓት ነው ጨረስኩኝ ጸሎቱን ቃሉን ራሱ አላውቅም ምን ብዬ እንደጸለውኩኝ። ዘጠኝ ሰዓት ጨረስ በቃ የሆነ ነገር ተሰማኝ፣ እንደተከፈለ አይነት ነገር ተሰማኝ። እንዴ ከዛ በንጋታው ሰኞ ነበር ማታ ስንገባ ስልኬ ቻርጅ አልነበረውም። ቻርጅ ላይ አድርጌ 12 ሰዓት ከ44 ደቂቃ ነበር ማታ ነው ሄጄ ከቻርጀር ሱስ ግን መክፈት ፈራው፣ ስልኬ መክፈት ፈራው። እንዴ ከየት ይገባልኛል? ብር አላየሁትም፣ ስንት ብር እንደሆነ። ግን አካውንትድ ክሬዲትድ ባይላም የሚል አለ፣ ፓሪቻ ያለኝ እና አልከፍት ብዬ ወደ ኪሴ ቀጠትኩኝ እና ሶስት ሰዓት ጠበቅኝ። ከላሊቱ ሶስት ሰዓት ከፊቻ ያለው ባላንሴና ያለው ብሩ ያው ነው። ምንድን ነው እስክሪን ሹት አድርጌ አስቀምጫለሁ ቅድም አሳይቻለኝ። ሚሴጁ ከዛ በቃ ይሄ ነገርማ ብዬ ከየት እንደመጣ አላወቅኩ። በዛን ሰዓት ማለት ነው ሄጄ ከፍዬ ሁለት መቶ ሃምሳ አራት ሺህ ነው የገባው። ሁለት መቶ ሃምሳ አራት ሺህ ከአስራ ሁለት ሳንቲም ነበር የገባችው። ከዛ ይሄ ነገር ቆይ ብዬ እስክሪን ሹት አድርጋ አስቀመጥኩኝ። አለ ስልክ ላይ አሁን ከዛ እንደ ይሄ ከየት እምጣ ሄጄ ከፍዬ ማንም የሚጠይቀኝ ብዬ ወሰንኩኝ። ልጁ ደወልኩኝ ከስተመር ሰርቪስ ኦፊሰር ነበረ ደውዬለት ነገ ጠዋት ሰርተ ጠብቀኝ መጥቼ ከፍላለሁ ብዬ ሲጨቀጭቀኝ ነበር እና እና ክፈል ኳርተር ላይ ነበር መክፈል የነበረብኝ። በአራት በአራት ወር ነበር መክፈል የነበረብኝ። እንዴ በአንዴ ከፍላለሁ ስል ደነገጠ ልጁ ራሱ። ጠዋት አስራ ሁለት ሰዓት ተነሳሁና ጸሎቴን እንደጨረስኩኝ ሁለት ሰዓት ልጁ ሳይገባ ነው እዛ ሄጄ ገባሁ። እንግዲህ አሁን ነግሬያቸዋለሁ ሁለት መቶ ሀምሳ አራት ሺህ አስራ ሁለት ሳንቲም ነው የገባው። ስወጣ ተከተልኩኝ ልነግረው ማለት እዛ ስደርስ በሩ ተዘጋ ማለት ነው። ከዛ አይ በቃ አንተ እኔ እዚህ ወጥ ወጥቼ ስናገር አንተ ምስክር ትሆንልኛለህ ባልኩት፣ ልጁን እዛው እዛ ጋር ቆሞ ጠበቀኝ። ወጣን ገባን። ሰኞ ጠዋት ነው እንደዛ ያ ነገር የተፈጠረው። አሁን ለሁለተኛ ደግሞ ሌላ መጨነቅ መጣ ማለት ነው። ይሄን ብር 254 ሺ ብር ነው የመጣው እዚህ ደግሞ ምንድነው የሰጠው? ግድ የሆነ ነገር ማግኘት አለብኝ ብዬ ስላሰብኩ ልክ ስሰራው በኳርተር የነበረችውን ፔናልቲ ቀንሶ 230 ምናምን ሺ አረገና 1 ምናምን ሺ ብር አስቀራልኝ ማለት ነው። ዛሬ ሳምንት የምትሰጠው ወጣ። ዛሬ ስንት

እንዳልኩኝ ከዛ በላይ ይሰጣለሁ ብዬ ስላሰብኩኝ እጥፍ አድርጌ አስር ሺ አድርጌ አምጥቼ አለ። ይሄ ብርክ ይሄ ገባ። እሱ ደግሞ የሚገርም ነው። ከአስር ዓመት በፊት የተዋወቅ ነው። ፈረንጅ ነበር እና አሜሪካ ካሊፎርኒያ ነው ያለው። ፎቶ እንላላክ ነበር፣ ከዚህ በፊት ማለት ነው። በፌስቡክ አወራኝና ምንድነው ጠፋህ? እስቲ ፎቶ ላክልኝ አለኝ እና ፎቶ ላኩለት። ፎቶ ስልክለት እንደ በፊቱ አይደለሁም፣ ከአስር ዓመት በፊት እንደዛ አልነበርኩም። ትንሽ ቀንሻ ያለ ሀሳብ ማለቻል ምንድነው ደነገጠ። ምንድነው ፊትህ ምን ሆነ ምናምን ብሎ ሲ ጠይቀኝ፣ እንደዚህ የሆነ ነገር እያሳሰበኝ የነበረ ነገር ነበር ብዬ ነገርኩት። ስንት ነው የተበደርከው ሲለኝ፣ እንደዚህ እንደዚህ ነው። እግዚአብሔር ይረዳል ችግር የለውም አለ። ቆየን እንደዛ ከተባባልን። ከዛ ለካ እሱ ቀናቷን እየቆጠረ ነበር እና ዛሬ እንደነበር ያውቃል አስቀድሞ። ከሳምንት በፊት ያስገባው ከአሜሪካ ነው ያገባ